የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪውን የማምረት አቅም በማሳደግ ለነገ መሰረት የሚጥል መሆኑን ፕሬዚዳንት ታዬ አጽቀሥላሴ ገለጹ። ፕሬዚዳንቱ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ የሚገኘውን የኢትዮጵያ ታምርት ኤክስፖ 2017 ጎብኝተዋል። የኢትዮጵያ ፍላጎት ምርታማነትን በመጨመር ጥቅል ሀገራዊ እድገትን ማሻሻል መሆኑን ገልጸው ንቅናቄው የኢትዮጵያን የገበያ መዳረሻ የሚያሰፋ መሆኑንም አብራርተዋል። ፖሊስን በቴክኖሎጂና በስልጠና ለማዘመን እና በሰው ኃይል ለማጠናከር በትኩረት እየተሰራ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩ ነህ ገለጹ ምክትል ጠቅላይ ሚኒስትሩ በ25ኛ ዙር ምልምል የፌዴራል ፖሊስ ሰልጣኝ አባላት የመረቃ ስነ ስርዓት ላይ ተገኝተው መልእክት አስተላልፈዋል። በመልእክታቸውም ፖሊስ በኢትዮጵያ እድገት ልክ የመፈጸም አቅሙ እንዲያድግ መንግስት የሪፎርም መርሃ ግብርን ቀርጾ በትኩረት እየተገበረ መሆኑን ተናግረዋል። በጂኦ ፓርኮችና ጂኦ ቱሪዝም ላይ የሚመክር ቀጣናዊ ጉባኤ በቀጣዩ ሳምንት በአዲስ አበባ ሊካሄድ ነው። ጉባኤው የምስራቅ አፍሪካ ሀገራት የግሎባል ጂኦ ፓርክስ ፕሮጀክቶችን ለማስጀመር የሚያስችል መነቃቃት ለመፍጠር ያለመ መሆኑን የቱሪዝም ሚኒስትር ሰላማዊት ካሳ ተናግረዋል። ሚኒስትሯ ጉባኤውን አስመልክተው በሰጡት መግለጫ ከኢትዮጵያ በተጨማሪ ጅቡቲ፣ ኬንያ፣ ታንዛኒያ፣ ሩዋንዳ እና ዩጋንዳ በጉባኤው ላይ እንደሚሳተፉ ገልጸዋል።